ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ የሰላም ጥሪ አቀረቡ ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ዛሬ ማለዳ ባስተላለፉት መልእክት በዩክሬን ሰላም እንዲሰፍን እንዲሁም በጋዛ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከዚህ ቀደም በዩክሬን ሰላም እንዲሰፍን እንዲሁም በጋዛ የተኩስ አቁም ስምምነት እንዲደረግ ጥሪ ማቅረባቸው የሚታወስ ሲሆን ይህንን የሰላም ጥሪ ዛሬ ማለዳ በድጋሚ አቅርበዋል። ርዕሰ ሊቃነ ጳጳሳቱ በዩክሬን ሰላም እንዲሰፍን በመጠየቅ ብዙውን ጊዜ በንጹሃን ዜጎችና በመሰረተ ልማት አውታሮች ላይ በሚፈጸሙ ጥቃቶች ሰለባ ለሆኑ ሁሉ ጸልየዋል። ርዕሰ ሊቃነ ጳጳሳቱ ጦርነቱን ለማስቆም ለውይይትና ለሰላም የሚደረግ ማንኛውንም ተነሳሽነት ለመደገፍ ዝግጁ መሆናቸውን በመግለጽ ለተጎጂዎች ሁሉ በተለይም ለሕፃናትና ለቤተሰቦቻቸው ያለኝን ቅርበትና ጸሎት ለመግለጽ ወዳለሁ ብለዋል። ሁሉም ሰው በዩክሬን ሰላም እንዲሰፍንና በጦርነት ምክንያት ስለሚሰቃዩና ጦርነት ባለባቸው ቦታዎች ሁሉ ሰላም እንዲሰፍን እንዲጸልዩ ጋብ ገልጸዋል። ዘገባው የቫቲካን ዜና ነው።